አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ስድስት በዚህ ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድሪያ ሰዎች ወገን ነው። በማግባባት በመጋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በርዝነታቸውም ጥቂት ጊዜ ኖረ። ፍዩም በሚባል ሀገር፣ ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድማም የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት እንደ ተወ በሰማች ጊዜ ታላቅ አዘን አዘነች። ከዚህ በኋላም እንዲህ ብላ ወደ እርሱ መልእክት ላከች። የክብር ባለቤት ክርስቶስን አንተ እንደ ካድከው ከምሰማ በክርስትና ሳለ ሞት መርብ ይመጣልኝ ወድ ነበር። ከዚያ ከቅዱሳን መጽሐፍ ጠቅሳ ጻፈችለት። በደብዳቤዋም ፍጻሜም እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች ወቅ ከቶ ፊትህንም እንዳተሰየኝ መልእክትን ቢሆን እንዳትልክልኝ የቱንም መልእክት። ደብዳቤ ባነባት ጊዜ መሪድ ነባን አለቀሰ፣ ተጸጸተ፣ ፊቱንም ጸፋ፣ ጽሁሙንም ነጨ። ተነስቶም ወደ ወገቡን ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱም ወቶ በእስክንድራ ከተማ ውስጥ ተመላለሰ። ስላሞች ባዩት ጊዜ ይዘው ወደ መኮንኑ አቀርቦት፣ መኮኑም ቅርሱ ስለሆነው ነገር ጠየቀው። እሱም ክርስቲያን ነኝ፣ ሌላ ምንም ምን አላውቅም ብሎ መለሰ። መኮኑም ደግሞ የክርስቲያንን ሃይማኖት ትተ ወደኛ እምነት ገብተሃል አልነበረም? ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ፣ በወልድ የማያምን ህይወት አያትም፣ የእግዚአብሔር ቁጣው መቅሰፍት በላዩ ይወርዳል እንጂ የሚል በከበረው ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በህያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔ ትውልዴ ከክርስቲያን ነው፣ አሁንም ክርስቲኔን በክርስቲኔ ይሞታለሁ። መኮንም እጅግ ተቆጥቶ ከዚህ ምክር ካልተመለሰ እኔ የጸና ቅጣት እቀጣዋለሁ አለ። ቅጣትንም ፈርቶ መልካም ምግባሮን አልተመለሰም። ከዚህም በኋላ ታላቅ ግርፋት ገርፎ አሰሩ። በእስር ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሀሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱስም ህያው በምታደርገው ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጠሉት አዘዘ። ከከተማ ውጭም ታላቅ ጉርጓዳት ቆፈሩለት። እንጨት ዘምልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፎ ስጋውን በሰይፍ ሲነጣጥቀው ወደ እሳት ተጨመሩት። ነፍሱም በእግዚአብሔር እጅ ሰጠ። በመንግስተ ሰማያት የሰማዕት አክሊል ተቀበለ። ጸሎቱና በረከቱ ከኛ ጋር ለዘላለሙ ይኑር አሜን። በዚህም ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስዮስ የእረፍቱ መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮግሪጢያኖስ የተሾመ የቆጵሮስ ገዢ ዮሊዮስ ሰማው። ወደ እርሱ አስቀርቡ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖቶችን ዕጣን እንዲያጠን መስዋዕት እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስም እኔስ በሕያው እግዚአብሔር ልጅ በጌቴ ኢየሱስ ክርስቶስ አምናለሁ፣ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙም ባልሰማ ጊዜ ጽኑ ግርፋትንም ከላም ቆዳ በተሰራ ጅራፍ ገረፎ፣ ከዚህም ሰቅሎ ስጋውን ሁሉ ሰነጠቀ። ወርዶም በሳት በአጋሉት ብረት አልጋ ላይ አስተኛው። ጌታችንም ከዚሁ ስቃይ ጠብቆ አዳነው። ከዚህ በኋላ እጆቹን እና እግሮቹን በረጃጅም ችንካሮች ጨንክረው እስከ ወህኒ ቤት ጎተተው፣ በዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቁ ቆስጠንጢኖስ እስከነገሰ ደስ በሆነ ቤት ኖረ። ቆስጠንጢኖስም የመንግስት ስልጣን በያዘ ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ በማመን የታሰሩትን ሁሉ እንዲፈታቸው አዘዘ። ከዚህ በኋላም ወደ አገሩ ተመልሶ በጵጵስና ሹመት ላይ ሆኖ ምዕመናንን በበጎ አምራር እየመራ እድሜውን ፈጽሞ በሰላም አረፈ። የፈጣሪን በረከት ከኛ ጋር ለዘለም ትኖር አሜን። በዚችም ቀን በበራ ውስጥ የሚኖር እንጦንስና አርኬሌዴስ ጻድቆ ዘሩፋኤልም አረፉ። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ዛ አቅርብኩ ማለት ነቢያት ቅዱሳን ሰማት ወጻድቃን ደናግል አዲ ወመነኩሳት ሄራን